ረረሽብለብኝጭግአንድሙቀጫ አሉ። ይኸው ቡኒ በቁም ሽንትሽን ስትሸን እንደዛ የቆጤማ ሀገሩን ስትቀባጥር እየነበርሽ ዛሬ ሽንትሽ ማያዝ አቃተሽ። ሱመያን ስታይ አዩስ ምን ነካሽ ዛሬ? ምንተፈጠረብሽ ሱመያን ለመግረፍ እንደ ጨርቅ አጥቤ አሰጣሽ አለው እንደሞል ወያነው አጥቤ ማሰጣሽ እንደጥጥነው ማባዝትሽ መጣሁልሽ። በባህር ስት እየነበርሽ ቆንጆ፣ ዛሬ ምን ተፈጠረ? ምነካሽ ይቅርታ ይቅርታ ብያለው ከዚህ በኋላ ድጋሜ አይደገመኝም፣ ድጋሜ ስምሽን አላነሳም እስከምትሉ ድረስ ሽንት በቁም እስከሚሸና ድረስ። አሁን ከዚህ ሁሉ ውርደት አለ? ከዚህ በላይ ውርደት አለ? ሰው እስኪ እኔ ብዙ ሰው በአደባባይ ይዋረዳል፣ ግን እንደ እናንተ እንደ ሁለታችሁ የተዋረደ ሰው አላየውም በህይወቴ። እስኪ አሁን ቡና ባሏስ ምንድን ነው የሚሆን? አሁን ይሄንን ቪዲዮ ሽንት ዩቱብ ላይ ሽንት መልቀቅ ማለት አሁን ስንት ሰው የሚመለከተው ይሄን ቪዲዮ፣ ስንት ሰው ነው እየቆረጠ በየቲክቶክ የሚነሽረው? አሁን ይሄ ውርደት እንደው ከዚህ ሁሉ ውርደትሽ ሱመያን ከዚህ በፊት አታውቂያት፣ ችግር የለብሽ ከሷ ጋር ወተሽ አፍሽን ከምትከፍቺ እስኪ አርፈሽ ብትቀመጪ፣ ነጃ ብለሽ በቤትሽ ቡናሽን ብትጠጪ አይቻልሽም ነበረ። እንደዛ ሱመያ ስታጠረጥ ያው ስታያት ሽንት ሽንሸነች አለው። ዓለም ጠባቅ አድርጋ ብትይዝሽ ቅዘምሽንም ትቀዝሚ ነበር። ግን በጣም ነው ደስ ያለኝ እንደዚህ ስላደረገቻችሁ። በቃ። በቃል ይሄ ነው። እናንተ ዝም ብላችሁ በምላስ ነበረ የምትጣጥሰ፣ እሷ ግን በተግባር ስላሳየቻችሁ እውነት የሚምራ ጀግና ሱመያ፣ ብራቮ፣ ጎበዝ። እኔ ሱመያ እንደዚህ ታደርጋለች ብዬ አስቤ አለም ያላውቀው። ከልቤ ነው የሳቁት ማለት ከአንጀት ነው የሳቁት። ራሴን ራሶን፣ ምነው እንዳዋየ እያኩኝ የመጣው ነበረ። ምክንያቱም አያችሁ፣ ሱመያ አዳሯላጥ ብላ ሄዳ ዛሬ አዩን ቂጧ እስከሚቀራ ድረስ መግረፍ ነበረባት። ግን ደግሞ ጀግና ሱመያ የራሷን ክብር በራሷ ጊዜ ያስመለሰች ጀግና ሴት ሱመያ ናት። የአመቱ ጀግና ንግስት መባል ያለባት ማለት ነው። እኔ ሳኢድ እንደውም እንደዛ እያለ ሲያወራ ነገሮችን እየከበሰ መስሎ ነበረ። ለካስ እውነቱን ነው። እውነትም ዛሬ እበድ፣ ዛሬ አበርኩብትን። እውነትም እረዳሃለሁ፣ ማበድ አለብህ ለምን? አዩት አስራ መገረፍ ከምዘላ ሓቃ ናግረኝ ሃዩ ታ ስራ መገረፎ አንተን ተውድሃል፣ ማለት ነው። እኔ ግን ከብር በጣም ደስ ያለኝ አብሬ ብኖርና ኑርና እንዳንድ ጥፊ ባግዛት በጣም ደስ ይለኝ ነበር። ግን ደግሞ በጣም ደስተኛ ነኝ ማለት ነው። እኔ ለካ ሽማግሌ ሂድ አትምጣ እያልኩኝ ጀግና ናት። እንደው ሚስቴር ጓደኛ ምን እንዳለ ታውቃላችሁ? አንቺ አውቀሽ ሽማግሌ ላኪ አልሽው። የላክሽው ሽማግሌ ሱመያን ኤሪፖርት ለሊት የሚያደርስ ነው። ወደ ወደ ኤሪፖርት የላክሻት እና ይሸኝሻት አንቺ ነሽ፣ አንቺ ነሽ ተባብረሽ አስደበደብሻት ማለት ነው። ግን ተባብረን ካስደበደብኩኝ ጀግና ነኝ ማለት ነው። ያ ራስ ደበደብኩኝ። ይሄ ሐሳብ አልመጣደኝም እንጂ ግን ጀግና ሱመያ ብራቦ፣ ብራቦ ከምንም በላይ በጣም ያስደሰተችኝ አዩን እንደዚህ አድርጋ በጥፊት ብኔ ሽንቷን ለዋ ላይ ሸናች። አያችሁ እንደም የደ ቶሎ ቶሎ ቤት ግርግዳው ሰንበሌጥ አሉ ነካ ሲያረጓት ሳታረጋት ገና ሽንቷን የሸናች ጀግና። አቤት ሽንትሽን እላይሽ ላይ ከመሽናት ምላስሽን ቆጥበሽ አፍሽን አርመሽ ብትቀመጭ አይሻልም? አያችሁ ሰኢር ነበር ጠበቃችሁ። ሰኢድን እንደምንም የመና መጣችላችሁ። ዛሬ ሲ ትራንዜት አድርጎ ይምጣላችሁ አይችልም። ዛሬ ወላ ትራንዚት ወላ ምን የለም። ብራቮ ሱ የእሷ ትናንትና አጋጣሚዋን ተጠቅማ ላጥ ብላ መታ እንደዚህ እንዳረገቻችሁ በጣም ደስ ብሎኛል። ይሄንን ደስታ ይዤ ማደር ዋል ስለማችሁ ነው አሁን የመጣሁት ማለት ነው። በነገራችን ላይ ብራቦ የእኔ ጓደኛ በመሆንሽ እጅግ በጣም የኮራሁ ማለት ነው። ቀጥ የመሄድ እራሱ ይችላሉ። ወንድ ወንድ ማንም ሰው ያላደረገውን ድርጊት ማንም ሰው ያልሰራውን ስራ ስለሰራሽ በጣም ደስ ብሎኛል ከምነግርሽ በላይ ጀግና ከዚህ በኋላውን ከሰኤድ ጋር ራሱ ብትታረቂ ኖርማል ነው። ምንም የሚከበር ነገር የለም። አልሐምዱላ በቃ ማንነትሽን አሳይተሻል። ጀግንነትሽን አሳይተሻቸዋል። ይገባቸዋል። ቡኔሽን ታደለም ጠበቅ አርገሽ ብትያ ቅዘት ቀዝናለች እንደ ህፃን ልጅ። ይችኛይቱ መጠፍጠፍና ሰው በቡና መቁለያ ጥርስ ማውለቅ ስለለመደች አሁን እስኪ የላ ቆሚ ሱመያን ጥርስ አውልቂ። በጠፍ ሚቻት እስኪ የላ እስኪ ምላስሽን ዘርግኒሽ አዩ በረኪና አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ሰላም ሰላም፣ ውድ እና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያደርግልን። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያላችኋለሁ። ደስታ መያዝ ራሱ አቅቶኛል። ደስታም መቆጣጠር አቅቶኛል ማለት ነው። እኔ ሱመያ ኢትዮጵያ ገብታ እንደዚ ታደርጋለች ብዬ አስቤም አልሜም አላውቅም። እንኳን በህልሜ እንኳን አላየውም ነበረ። ግን ህልም ነው እውነት ነው ብዙ ሰው በውስጥ እየመጣ ሪከርድ ሲያደረግነው የራሴ እንዲ ያደረግኩ ነው ያየሁት ይሄንን ነገር ማለት ነው። ጀግና ጀግና ይቺ ናት ሱመያ። ድስ ብራቦ አይዋ እስኪ እንደዚህ ማድረግ እንደምትች ስላሳየሻቸው በጣም ደስ ብሎኛል። የሚወድ ጓደኛ በርቺ። ሁልጊዜም ከላይ ሙሽከታች ሁልጊዜም ከላይ መርገጥ እንዳለ መረገጥም አለ ባያቸውም ጎበዝ ሱመያየ። ይኸው ሽንታችሁን ገና ስታየው ሽንታችሁን ያይሸናችሁ በያዘችሁን ጭብት ታንቆራጥጣችሁ ልትሞቱ ነው ወላ ቀዘ- ልትቀዝኑ ነው እንደ ህፃን ልጅ ጎበዝ። እኔ ሰኢድ አሁን አሁን ሰኢድ፣ እኔም ምልክ አዩ መመታቷ ለካሳስብ ሆነው ማበዴን ያልከው እስከ ዛሬ ያላበርኩም፣ ዛሬ ገና ላብድን ያለ የሰውዬው እውነቱን ነው። የእውነትም ገና ዛሬ አበደ። አሁን ሰኢድ የአዩ መመታት፣ የአዩ መታሰር አምኖ መቀበል አይችልም። እውነቴን ነው የሚላቸው ለምን እሱ የለመደው ሰውዬ መታች ማየት ነው ወንዱንም ሴቱንም በጥፊ በጆክ በማንከሽከሻ እየገነጠረች እየጣረች አይደል ያየው፣ ሰይድ አሁን ደግሞ ዛሬ ተገረፈችበት ሰይድ። የምን ላይ መቶ ገና ባሌ ውድ ባሌ ወደቀ ብላ ታነሳኛለች ሲል እዛ ሂዳ አዩን ገረፈችለት። ነገሬ ሱመያ ጎበዝ አይደለችም? የማስታወቂያ ስራ ነው ትሰራላችሁ ተባለው አዳሜ እየተገረበቡ እንጀል እንጀል ሲሉ ሱመያ አዲስ የማስታወቂያ ስራ ሰራቻቸው ማለት ነው። ታዋቂ አደረገቻቸው። በዚሁ አጋጣሚ ጥሩ ነው። ይህም ማስታወቂያ የነፃ ማስታወቂያ እድል መስራት በዚህ ሰዓት አይገኝም፣ ግን እናንተ በነፃ ማስታወቂያ ሰራችሁ። የሚገርመው ማለት ነው። ነፃ ማስታወቂያ ስለሰራችሁ በጣም ደስ ብሎኛል። ግን ይደገም። ይሄ ነገር አሁን በጥፊ ነው ሳያለፍሻቸው፣ ይደገምና ዘቅዝቀሽ አስረሽ፣ በርበሬ እያጠንሽ የለፈለፏትን እንዲደግሙ አድርጊያቸው። እንደዛ ካላደረግሻቸው አይማሩም። ዘቅዝቀሽ በርበሬ እያጠንሽ እንደህፃለሽ

ወራጭ ያለብሽ ታይሽ ነው ማለት ነው። እንዲህ ነው። እሺ ማንግላሽን የማወርቅልሽ በዛ ላይ ደግሞ ሲን ታነሻለሽ አታነሽ ራስን ስለ

ለማንኛውም እንግዲህ ምን ቦታ እዚህ ልምጣ ብዬ ለእሷም ላሳያት፣ በዛውም ደግሞ በደንብ አዳማን እየጎበኘን ነው ዛሬ። ተመችቶ እንኳን ያልነው በጣም ደም ያማ እንግዲህ እንደዚህ ታምራለች፣ ፋፍላለች፣ በጣም ነው የምታምረው። እንግዲህ ያው እኛም እየተዝናናን ነው በደንብ ከስር ከምናምን ያ ሰው ምንም ስለለለ ከበደን ብዬ እንትን እያለ ነው። የትዝታው ፈረስ የትዝታው ገሪ የትዝታው ገሪ ሰፈሬ መልሰኝ አዳማና ፈቴኝ ናዝሬት የታወሰኝ ከፍተሽላቸው ጭጥቂጣቸውን ባያቸው። እውነቴን ነው የምልሽ፣ ሱመያ እየ ግን አይገርሙም? ደስ ብሎኛል ከምነግራችሁ በላይ እኔ እንደ ዛሬ ሱመያ ክሴርጋ በተጣላቸው ቀን ስቄ አላውቅም። ግን እንደዛሬ ሳቅሳቅ እኔ እንጃ ብቻ ሴትዮ ማለ ሽንት ጀነት የለውም እያለችን ኩሽን አቁሜ ስቄት። መብሩክ ሱመያ የደጋ ረግሻቸው። ይስተህሉ ይስተህሉ። ይገባቸዋል ይገባቸዋል። ጥቁር በጥቁር ተለብሶ ስትገባ ሱመያ ናት። እንደ ማስታወቂያ እሷነች እንደ ማስታወቂያ እንድትሰራ ያለችው ማስታወቂያ ያሰራቻችው ሱመያ ናት። አሰሪዋ ደግሞ እንደምታያት ናት እና ዛሬ እስኪ ደስ ያላችሁ ኮሜንት እኔ ከምነግራችሁ በላይ ደስ ብሎኛል ማለት ነው። ከደስታ ብዛት የማወራው ራሱ ጠፋኝ። እና አዩ ጣውንት ሆና ያንን ሁሉ ነገር ተሳደበች፣ ያንን ሁሉ ነገር ተናገረች። በጣም ብዙ፣ በጣም ብዙ የማይባል ነገር አለች። ጊዜ የማይደርስ መስራት እንደለመደቻቸው ሴቶች ዛሬ ሱመያን በጥፍ ይመታለሁ ብላ አስባ ይሆን ወይስ በማንከሽከሻ ልበላት ብላ አስባ ይሆን? ቡኔ ግን ሳይድ ወንድም ሄደው የባሌ ጓደኛ ነው ያሳቀኝ ባቸው ታውቃላችሁ። ቡኔ ይቺ ባለጌ ይቺ ሸቃላይ ያልሽ እንዳልቀባጠርሽ፣ ያ ሸቃላይቱና ባለጌቱ ይች ናት ሱመያ ይች ናት። ብርግናዋ የቱ ጋ ነው ሸቃልነቱ የቱ ጋ ነው? አይሻት ዛሬ ዛሬ ተረዳሻት። እቺ ባለጌ እቺ ሸቃላ ያሽ ስትለፈልፊ፣ ያቺ ቃልሽ ግን ሽንትሽ ነው እንጂ አሸናሽ ሌላ ምንም ነገር ያደረግችው ነገር የለም። ጠገዥ የቢላል የዚህ ያክል ብቆደጠጥና ብገርም ሽንቷ አይሸናም። አንቺ ግን ምንነሽ ነው? ምን ነው ምላስሽ፣ ምላስሽ፣ ምላስሽ ሲለፈልፍ ይህ ነገር እንደሚደርስብሽ አታቂም ነበር? አንድ ቀን ከሱ መያ ጋር ብገናኝ እንዴት ነው እስኪ መልስ የምመልሰው? እንዴት ሳርጌኒ ማስተናግድያት ብለሽ ታውቂያለሽ ወይስ አታውቂ? አፍኮ አንዳንዴ ብሉበት ነው እንጂ መጥፎ ነገር ተናገሩበት አልተባለም። በገዛፍሽ ለፍለፍሽ፣ በገዛፍሽ ቀባጥርሽ፣ በገዛፍሽ የማይባል ነገር ብለሽ ዛሬ ላይ ተዋረድሽ፣ በሚዲያ ላይ ተዋረድሽ። ይው አንችም ራስ ዝህን ያክል ነው ሱመያ አዲስ ገና በድምፅ ሽንተሽን አሸናችሽ ታዲያችን፣ ሱሞያ ንሸቃላል ትየትችያለሽ። ዛሬ ስለ ሱማያ ምንድንነው ምትየት? ንግስት ጀግና፣ ወንድ ወላ ምን? እስኪ ማንኛው ቃል ነው ግን ሱመያን የሚገልጻት? የራሷን ክብር የራሷን ክብር በራሷ ጊዜ ያስመለሰች ጀግና ሴት ናት። ሳኢድ እንኳን አንድ ቀን አፋቸውን ዝጉ ብሎ ተናግሯቸው ያውቅም ነበረ። አያችሁ። ግን ዛሬ ሱመያ በአንድ ቃል ስንት ወር ሙሉ ስትንጣጡና ስትሰድቧት የነበራችኋትን ይቅርታ አልኩሽ፣ ከዚህ በኋላ አልደግመውም፣ አላነሳውም፣ ድጋሚም አልጠራም እስከምትሉ ድረስ አርበደበደቻችሁ በባዶ ሜዳ። ታዲያ ሱመያ ጀግና ናት አደለችም? ጀግና ወላ ኩሩ ኮሮ ይና ወላ እናንተ አትረቡም፣ አትረቡም። እስኪ ሁለት ምላሳ እንደው አንድ ምላሳ ይሻላል ከሁለት ምላሳ። ከአንድ አንበሳ ሁለት ኮሳሳይ የሚባል ነገር አለ። ምኑ ናችሁ ነው? እንደ ኮሳሰስ እንኳን ብላችሁ ራሳችሁን አትድኑ። እንደው እስኪ እንደው እናንተ ስታስቡት እንደው ሰው ታስሮ ምን አይነት ማስታወቂያ ነው የሚሰራው? ሰው ማሰር ሰው ማሰር ነው። ማስታወቂያ የምትሰሩት ሰው እንዴት እንደሚታሰር ነው ማስታወቂያ ሰርታችሁ የምታስተምሩት ወላ ምንድን ነው ምንድን ነው? ለእናንተ እስኪ ያኔ ለእናንተ የመጣላችሁ ነገር ምንድን ነበረ? ምን አይነት ማስታወቂያ ልትሰሩ? የመኑን ልትመጪ አልነበር? እንደ አየሁ ሱመያን እንደ መሆኖ ያጥበሽ ልታሰጪ ልትገነጣጢ እንደ ጥጥ ልታባዝቻት አልነበር? እንደ ባህር አቋርጠሽ ልትመጪ የነበርሹው ያሱ ነው ያጥርሱ የሰበርሹ ልጅ ባይመልስሽ ይሄው እዚህ መተሽ የመን ሱመያ ልትረጋግጭ ልትቆራረጭ ነበረ ነበር። ታዲያ አሁን እዛው ቤትሽ መጣችልሽ፣ ቀይሽ መጣችልሽ፣ ቀይሽ መጣልሽ፣ ቤትሽ መጣልሽ፣ ተነልሽ። አልቆራረጥሻትም እንዴሽ እንደሞሎ ያ አጥበሽ አላሰጣሻትም። ለምን ተውሻት? ምን ተፈጠረ? ምን አደከመሽ? የሰነፍሽበት ነገር ምንድነው? ኸይር እንሻላ ምን አጋጠመሽ? እ ሱመያዬ ጀግና ጀግና ከምን እግራችሁ በላይ ጀግና ናት። አርባ ተበተቻችሁ የሴት ወንድ የሴት ወንድ እውነትም የሴት ወንድ ናት። እኔ እኮ ሳር ዛሬ ወጥቶ ሲያለቃቀስ ይሄ ሰው የምን ሆነ ደግሞ ዛሬ በሌላ ነገር ደግሞ ሊከብስ ነው እንዴ? ምን ፈልጎ ነው? እስኪ ደግሞ ዛሬ አሁን ሱመያ ደበደበቻቸው እያለ የሚመጣው እያልኩ ነበረ። እኔማ ያሰብኩት ሁሉ የትናንትና ስለተናደደች በሱመያ ስሜሄዳ እሷ አገረፈቻቸው እንዴ ነበር ያልኩት። ምክንያቱም የእሱ ትናንትና ተናዳ ነበር፣ በጣም ማለት ነው። እሷ የገረፈቻቸው ነበር እንደመሰለ ሱመያ በዚህ አጋጣሚ ሄዳ ትገርፋቸዋለች ብዬ አስቤ አላውቅም። ምክንያቱም ረካ ሳይድ ቆዝሮ ተነክቶበት ነው እንደዛ ቅልስልስ ሲሉ የነበሩ ኋላ፣ ሳይድ እንዳትሄድ አንተንም ይገርፉሃል። አሁን በዚህ አጋጣሚ እነዛ ሲቅለበለቡ የነበሩ ሴቶች ቢያገኙ ለአንተ ስለሚነቁ ይገርፉ። ኋላ አድበ ቁጭ በል እዚሁ የመንክ እንዳማረበክ አዲ ጎዳና ላይ ቁጭ በል ለተወሰነ ጊዜ ሙምኪን አቅለ ሊመለስልህ ይችላል። ከነሱ ከድሃዎቹ ጋር ከሚስኪኖቹ ጋር ንጹህ ልብ ያላቸው የተሰበሰቡት ሁሉም ሰዎች ማለት ነው። ምክንያቱም ሀብት ኑሯቸው ሳይሆን ማጣት ስለሆነ በፍቅር እንደዛ ሰባስቦ ያስቀመጣቸው። እነሱ ጋር ፍቅር ትወስዳለህ። ከነሱ ፍቅር ትማራለ እንደት ሰው ማመን እንደት ሰው መቅረብ እንዳለብህ ከነሱ ተምረህ ጥሩ ትምህርት ቅንጭላ ተስይት የዛ ሰዓት ትሄዳለህ። አሁን ከሄድክ ለምን ይብስ በቃ ቅንጭላት ተነዋውጦ ስለሆነ የምትሄደው አስሮ ነው የሚገርፈው። አዬና ብኔ ራሱ ቢያገኙ አሁን ላይ አይለቁም። አኪር ሱመያ ማካገኘች እንደምትገርፍህ እርግጠኛ ነኝ፣ ግን አልነካም። ሱመያ ለምን ለአንተ ትልቅ ክብር አላት። ግን እነዚህ አይምሩህም። እንዲያሱ የፊት ጥርስን ታወቃለች ድሚስትት። ለዛ አርፈ ተቀመጥ ነው የምልህ፣ ለአንተ ማለት ነው። ለአንተ አርፈህ መቀመጥህን ነው የምመርጥልህ። እኔ ዛሬ ላይ እዚያ ከሄርክ ብዝት ዝት ዝት ዝት ነው የሚያደርገው። እንደ ጥጥ አይለቆም። ይሄ ከእኔ ምክር ነው፣ እንዳትረሳ። እዚህ ብትቀመጥ ነው የሚሻለው። ግን አዩ በመመታቱ አዝናለን፣ ያሳዝነኛል። ከዚህ በላይ እኔ መሳቅ እራሷችን ወደድ እያመመኝ ነው ማለት ነው። እኔ እኩን ነዛ ስትሆን በህልሟ ይህ እንደያልኩ ነበር። ለካ አንተ በእውነት መጥቶብህ ነው።